ኤፕሪል 11 2025 ራብሶዲ ኦፍ ሪያሊቲ በፓስተር ክሪስ ኦያኪሎሚ የዛሬው ርዕሳችን የሚሆነው በምስጋና ውስጥ ቆዩ ይላል በሁሉ አመስግኑ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል አንደኛ ተሰሎንቄ 5፡18 በሐዋርያው ጳውሎስ በኩል በመንፈስ ቅዱስ የተሰጠንን ይህ ጥቅስ በጣም ቀላል ከሆኑት አንዱ ሆኖ ነገር ግን ከእግዚአብሔር ቃል ውስጥ ካሉት ትዕዛዝ በጣም ትልቁ ነው እንዲህም ይላል በሁሉም አመስግኑ ይህ ማለት ምንም ይሁን ምን በምስጋና ሁኑ የምስጋና ልብ ይኑራችሁ ምስጋናን መስጠት በክርስቶስ ኢየሱስ ለእኛ የእግዚአብሔር ፈቃድ ነው ጌታ ሆይ ፈቃድህን ማድረግ እፈልጋለሁ ብላችሁ የምታውቁ ከሆነ ያንን ለማድረግ ቀጥተኛው መንገድ ይህ ነው በሁሉም ነገር ምስጋና ስጡ ይህ ቀላል ነገር ይመስላል ነገር ግን ምን ያህል በትክክል ተግብራችሁታል ምስጋናን መስጠት የእግዚአብሔር የኃይል መገለጥ በእናንተ በኩል እንዴት እንደሚሰራ ለማየት ራሳችሁን ማዘጋጀት ማለት ነው። በዘላቂነት ምስጋና በሚሰጥ ሰው ህይወት ውስጥ ጭንቀት፣ ፍርሃትና ግራ መጋባት ስፍራ የላቸውም። ምስጋናን የመስጠትን መርህ ስትረዱ፣ ምንም አይነት ነገር ደስታችሁ እንዲቆጣጠር አትፈቅዱም። ሁልጊዜ ለጌታ በምስጋና የተሞላችሁ ከሆናችሁ ምንም ነገር ሊያስፈራችሁ አይችልም። ገንዘብ ብታጡ፣ ምስጋናን ስጡ። ስራችሁን ብታጡ፣ ምስጋናን ስጡ። መኪናችሁ ቢሰረቅ፣ ምስጋናን ስጡ። ምንም እርምጃ ከመውሰዳችሁ በፊት፣ ምስጋናን ስጡ። ለምን? ምክንያቱም ይህ ለእናንተ በኢየሱስ ክርስቶስ የእግዚአብሔር ፈቃድ ነው። ያሸነፋችሁት የኮንትራት ስራ በድንገት ቢሰረዝባችሁ እንኳ፣ ምስጋና ስጡ፤ ምክንያቱም ምንጫችሁ ያ ኮንትራት ወይም የትኛውም የሰው ሲስተም አይደለም። ምንጫችሁ ጌታ ነው። አንዱ በር ቢዘጋ፣ ይህ ማለት ትልቁ ሊከፈት ነው ማለት ብቻ ነው። ምስጋናን መስጠታችሁ ትኩረታችሁን በፊታችሁ ባለው ተግዳሮቶች ላይ ሳይሆን፣ በእግዚአብሔር ሉዓላዊነት ላይና አቅርቦቱ ላይ እንድታደርጉ ያደርጋችኋል። ስለዚህ የንግድ ባልደረቦቻችሁ ወይም አጋሮቻችሁ የገቡትን ውል መፈጸም እንደማይችሉ ቢነገራችሁ፣ እግዚአብሔር ለእናንተ ያዘጋጀው ታላቅ ነገር እንዳለ በማወቅ፣ በምስጋና መልስ ስጧቸው። እናንተን የሚባርክ ሁሉ በምላሹ በእግዚአብሔር ይባረካል። ይህ ማለት አንድ ሰው ለእናንተ ሲሰጥ ወይም መልካም ነገር ሲያደርግ፣ ከእግዚአብሔር በረከትን ለመቀበል ራሳቸውን ያዘጋጃሉ። ስለዚህ ምስጋና በመስጠት ውስጥ ቆዩ፤ እግዚአብሔር በትክክለኛ መትረፍረፍ ደረጃ ላይ እንደሚያቆያችሁ እመኑት። የተጋፈጣችሁትን ነገር ምንም ቢሆን፣ በእናንተ ያለው እግዚአብሔር ፈቃድ ፍጹም ወደ ከበረ ውጤት እንደሚመራችሁ በማወቅ፣ በምስጋና ውስጥ ቆዩ። ኤፌሶን አምስት ሀያ እንዲህ ይላል ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ሃሌሉያ! የዛሬውን አጭር ጸሎት አብረን እንጸልያለን። ውድ አባት ሆይ፣ በሁሉም ሁኔታዎች፣ ለእኔ ያሉ እቅዶች ሁልጊዜ ለመልካም እንደሆኑ በማወቅ፣ ምስጋና መስጠትን እመርጣለሁ። ፍርሃት፣ ግራ መጋባት ወይም ጭንቀት በሕይወቴ ውስጥ ምንም አይነት ስፍራ እንዲኖራቸው አልፈቅድም። ልቤ በዘላቂነት በምስጋና የተሞላ ነው፤ እናም በየቀኑ በበረከቶች መገለጥ ውስጥ እመላለሳለሁ። በኢየሱስ ስም። አሜን። ለተጨማሪ ጥናት ፊልጵስዩስ 4 ከ6 ከ7፣ መዝሙረ ዳዊት 34 1፣ ቆላስያስ 3 17 ተባርካችኋል።